ሁለተኛ የአቅም ውስንነት ያላቸው የሙስሊም ተቋማት መስጂዶች እና መድረሳዎች በተቻለ መጠን መርዳት። ሶስተኛ በኢኮኖሚ ደካማ የሆኑት የሙስሊም ማህበረሰብ ሼይኾችና ሴቶችን መደገፍ። አራተኛ በህዝበ ሙስሊሙ መካከል መግባባትና ጤናማ አንድነት እንዲሰፍን እና ወጣቱን ከመጥፎ ልማዶች በማላቀቅ ለራሱና ለሀገሩ የሚጠቅም ብቁና አምራች ዜጋ እንዲሆን መስራት። በአል-ኢኽላስ ኢስላሚክ ሴንተር በ10 ወንድና በ13 ሴት ኡስታዞች በአሁኑ ሰዓት እየተሰጠ የሚገኝ አገልግሎትና ክፍሎቻቸው አንደኛ ኢስላማዊ ቤተ መጻሕፍት ሁለተኛ ከጀማሪዎች ጀምሮ እስከ ሒብዝ ከነ ክቱብ ዶርሶች ለወንዶችና ለሴቶች ከ450 በላይ ተማሪዎች በተመላላሽ እያስተማረ ይገኛል ሦስተኛ ዕድሜያቸው ከ14 እስከ 21 የሆኑ ታዳጊዎች ከተለያዩ የትግራይ ክልል ወረዳዎች ለተወጣጡ ከመርከዝ ጃዕፈር ቢን አቢ ጣሊብ ጋር በመተባበር ለሁለት ዓመት የሚቆይ የቁርአን ሒፍዝ እየሰጠ ይገኛል። አራተኛ ለክረምት ወራት ከተለያዩ የትግራይ ክልል ወረዳዎች ተማሪዎች እየተቀበለ ለሁለት ወር የሚቆይ የቁርአን ሒፍዝ እና የክቱብ ደርሶች በአዳሪ እያስተማረ ይገኛል። አምስተኛ በማኅበራዊ ሚዲያ በይበልጥ ደግሞ በቴሌግራም የክቱብ ደርሶች እየሰጠ ይገኛል። በአላህ ፍቃድ የተለያዩ ፈኖች የያዙ ከአርባ ሁለት በላይ ክቱቦች ተሰጥተዋል።

እነዚህ ከላይ የተዘረዘሩ ሥራዎች ለመስራት እንደሚታወቀው አል-ኢኽላስ ኢስላሚክ ሴንተር ከተለያዩ በጎ አድራጊ ወንድሞች በገንዘብና በቁሳቁስ ድጋፍ እየተደረገለት መጥተዋል። ከዚህም በመቀጠል አላህ ስራዋን ይቀበላት እና አንዲት በጎ አድራጊ እህታችን በመቀሌ ከተማ የሚገኝ 175 ካሬ ሜትር ስፋት ያለው መኖሪያ ቤቷ

አል-ኢኽላስ ኢስላሚክ ሴንተር ከዛች በጎ አድራጊ እህታችን በስጦታ መልክ የተሰጠውን መሬት በመጠቀም ደረጃውን የጠበቀ ሕንፃ ለመገንባት በዝግጅት ላይ ይገኛል። ሐዩን ወቀዩሙን ፈላ የናሙ ወጀለ አን ዩሽብህሁ ልአና የህንፃው ይዘትና ክፍሎች አንደኛ ደረጃውን የጠበቀ እስላማዊና አካዳሚካዊ መጽሐፍ የያዘ ቤተ መጻሕፍት። ሁለተኛ ደረጃውን የጠበቀ መስጅድ። ሶስተኛ በተመላላሽ የሚቀሩ የወንዶች ክፍልና የኡስታዞች ኦፊስ። አራተኛ በተመላላሽ የሚቀሩ የሴቶች ክፍልና የኡስታዞች ኦፊስ። አምስተኛ የኡስታዞች ማረፊያ ክፍል። ስድስተኛ የማናጀር ኦፊስ። ሰባተኛ ቁርአን የሚሐፍዙ ተማሪዎች የመኝታና የመመገቢያ ክፍሎች ስምንተኛ ደረጃውን የጠበቀ የድምጽ መቅጃ ስቱዲዮ ያጠቃለለ ነው። እነዚህ ከላይ የተዘረዘሩ ክፍሎች ደረጃውን በጠበቀ መልኩ በመገንባት ወደ አገልግሎት ለማብቃት አልኢኽላስ ኢስላሚክ ሴንተር እንቅስቃሴ ላይ ይገኛል። ይህ ደረጃውን የጠበቀ ህንጻ መሬት ላይ ለማሳረፍ በአሁኑ ወቅት ባለው ተጨባጭ ዋጋ በባለሙያ በተሰራ ጥናት መሰረት ሕንፃው ተጀምሮ እስኪያልቅ ድረስ በጠቅላላ እስከ 296 ሚሊዮን ብር እንደሚያስፈልግ ተረጋግጧል። ማሳሰቢያ ሕንፃው ቤዝመንት ግራውንድ ፕላስ 5 ሲሆን፣ ህንፃው ሲያልቅ ለመማር ማስተማር የሚያስፈልጉ እቃዎች ሳይጨምር ለህንፃው ኮንስትራክሽን ብቻ የሚውል አጠቃላይ የሚያስፈልገው 29.6 ሚሊዮን ብር መሆኑን ለማሳሰብ እንወዳለን። የማዕከሉ መልእክት፦ እንደሚታወቀው የዳዕዋ ስራ የሁሉም ሙስሊም ማህበረሰብ ስራ እንደመሆኑ መጠን ከቻልን በማስተማር ካልቻልን ደግሞ በገንዘብም ይሁን በቁሳቁስ ድጋፍ እንድናደርግ አል-ኢኽላስ ኢስላሚክ ሴንተር ጥሪውን ያቀርባል። ኢስላማዊ ማዕከል አል-ኢኽላስ። እያከ ነዕቡድ ወእያከ ነስተዒን። አል-ኢኽላስ ኢስላማዊ ማዕከል፣ ቅድም ዘረባን፣ ተግባርን ፍልጠት ይቀድም። እነዚያ ገንዘቦቻቸው በአላህ መንገድ የሚለግሱ ሰዎች ምሳሌ በየዘለላው ሁሉ መቶ ፍሬ ያለባቸው ሰባት ዘለላዎች እንዳበቀለች አንዲት ፍሬ ምሳሌ ነው። አላህ ለሚሻው ሁሉ አባዝቶ ይለግሳል። አላህ ችሮታው ሰፊና አዋቂ ነውና። ሱረቱል በቀራ ከዚህ በታች በተዘረዘሩ የባንክ ሂሳብ ቁጥሮች በመጠቀም